ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ፊልሙ በፀጥተኛዋና ትንሿ ከተማ ውስጥ የምትገኘውን ትንሽዬ ቤት እያሳየን ይጀምራል። እዛም ውስጥ ትኖር የነበረችው ሆነም ባርበራ የተባለችውን ልጅ እንተዋወቃታለን። እናቷ ከሞተችበት ጊዜ ጀምሮ እየኖረች የምትገኘው ብቻዋን ሲሆን የድሮ የነበረውንም የእናቷን የልብስ ስፌት ሱቅ አሁን እሷ ተተከታ እየሰራችበት ትገኛለች። ቀኖቿ በሙሉም ከክር ከመርፌና ከልብስ መስፊያ ማሽን ጋር የተያያዘ ነበረ። አንድ ቀን ጠዋት ላይም በዚህ ቀን ያለባትን ስራ ትመለከታለች። ይህም ስራ ይሰራ የነበረው አንዲት ታገቡ የነበረች ሴት ስለነበረች ለሷ ቀሚስ የሚሰራ ስራ ነበረ። ጉዟም ረጅምና ትልቁን ድልድይ አልፋ አንድትሄድ የሚያደርጋት ጉዞ ነበረ። በመጨረሻም ባርብራ በደንበኛዋ ቤት ትደርሳለች። ቢሆንም ኤንግል ግን ቁጡና ተናዳጅ የሆነች ሴት ነበረች። ባርብራም አርፍዳ መምጣቷን ተከትሎ እሷ ላይ መቆጣት ትጀምራለች። ባርብራም በሴትዮዋ ቀሚስ ላይ ጠፍቶ የነበረውን ቁልፍ ለመስፋት በምትጀምርበት ጊዜ ላይ ኤንግል በተደጋጋሚ መጥፎ ነገሮችን መናገርና ራሷንም ከባርብራ እናት ጋር ማወዳደር ትጀምራለች። የባርብራ እናትም ጥሩ ጸባይ የነበራት ሴትም እንደሆነች ነበር የምትናገረው። እነዚህ ስድቦችም በመጨረሻ ባርብራ እንድትናደድ ያደርጋታል። በምትሰፋበት ሰዓት ላይ ድንገት መርፌዋ ኤንግልን ይወጋታል። በዚህን መሃል ልትሰፋላት የነበረውን ቁልፍ ይወድቃል። ወድቆ የሚያረፈው በቬንቲሌሽን ቀዳዳው ላይ ነበረ። የምታነሳውም ዝቅ ባለችበት ሰዓት ላይ እንግል በድጋሚ እሷን መሳደብ ትጀምራለች። እናም ፈዛዛ እንደሆነች ነበር የነገረቻት። ስለዚህም ባርብራ በመናደድ ቁልፉን በቀዳዳው ውስጥ እንዲወድቅ ታደርገዋለች። ሌላ ቁልፍም በእጇ ላይ ስላልነበረም፣ ወደ ሱቅ ሄዳ ድጋሚ ሌላ ቁልፍ ማምጣት እንዳለባት ትናገራለች። በዚህም የተጨናነቀች ሲሆን ነገር ግን ባርብራ በድጋሚ ያንን ሁሉ ጉዞ በጫካ ውስጥ ተጉዛ ወደ ሱቋ ሄዳ መምጣት ይኖርባታል። በመንገዷ ላይም ሁለት ሞተር ሳይክሎች ወድቀው ትመለከታለች። አወዳደቃቸውም ተጋጅተው የወደቁም ይመስላል። መኪናዋንም አቁማም ወደ እነሱ በቀረበችበት ሰዓት ላይ በመንገዱ ላይ የወደቁትን ሁለት ሰዎች ትመለከታለች። ከባድ ጉዳት ቢደርስባቸውም ነገር ግን አሁንም በሕይወት ነበሩ። አጠገባቸውም የተደፉ የተለያዩ አደንዛዥ እፆች ይገኛሉ። ሁለት ሽጉጥና ሁለቱም ሊደርሱበት እየሞከሩ የሚገኙትም የገንዘብ ሳጥንም ወድቆ ነበረ። ማናቸውም ቢሆኑም እሷ ምን እያሰበች እንደሆነ አላወቁም ነበረ። ባርብራም ተረጋታ ክሮቿና እቃዎቿ የሚገኙበት ያለበትን ሳጥን ትከፍታለች። ሁለት መርፌም ካወጣች በኋላ ያንን በቁሰለው ሰው ላይ መጥላት ትጀምራለች። ሁለቱም በምታደርገው ነገር ግራ ተጋብተው ዝም ብሎ ይመለከቷታል። ከዚያም በመጨረሻ ባርብራ ሁለቱንም በቅሮቿ እየያዘቻቸው እንደሆነ ይገነዘባሉ። ያንንም በጨረሰችበት ሰዓት ላይም ወደ መኪናዋ በመመለስ የመኪናውን ሞተር ታስነሰዋለች። ከደቂዎች በኋላ ያጠመደቻቸው ከሮች ሽጉጡን እሷ ስትጓዝ ያቀርባቸውና በመጨረሻም ሁለቱም ይተኳኩሳሉ፣ ባርብራም የሚፈጠረውን ነገር በሙሉም ከሩቁ ሆና ትመለከታለች። የሁለት ሰዎችም ሕይወትም እንደዚሁ በቀላሉም ያልፋል። ድጋሚም ወደ ቦታው ከተመለሰች በኋላም ገንዘብ የሚገኝበትን ሳጥን ወደ መኪናው ውስጥ ከታ ትወስዳለች። በዚህ ጊዜ ላይም እውነቱ ይገለጣል። ባርብራ ተራ ልብስ ሰፊ ሳትሆን የኢንጂነር ጭንቅላት የነበራት ጎበዝ ሴት ነበረች። መደበኛ ሰው ማሰብ የማይችለውንና ማስላት የማይችለውን ነገር አስልታ ማድረግ ትችል ነበረ። ቢሆንም ከቦታው መሄድ በጀመረችበት ሰዓት ላይ ድንገት አንድ ሀሳብ ይመጣባታል። ይህም አንደኛው ክሯ አሁንም እየተጎተተ መሆኑን ነበር የተገነዘበችው። አንደኛውንም መርፌም ሳትነቅለው ነበር የተመለሰችው። ባርብራም በድንጋጤም ወደዚያ ቦታ መርፌዋን ለማንሳት ተመልሳት ሄዳለች። እዛው ሰብታው የምትሄድ ከሆነ በቦታው ላይ እንደነበረ የሚያሳውቅ ማስረጃ ይሆንባታል። ወደ ቦታውም ሄዳም በምትፈልገው ሰዓት ላይ በመጨረሻም ሄልሜት አድርጎ በነበረው ሰው እጅ ላይ ተሰክቶ ታገኘዋለች። ቢሆንም ነቅላ ከመውሰዷ በፊት ግን ድንገት ሰውዬ ይንቀሳቀሳል። እስካሁን ድረስም በሕይወት ነበረ። ባርብራም በዛን ሰዓት ላይ ትደነግጣለች። ሰውየውም እጁን ዘርግቶ ሽጉጡ ላይ ከመድረሱ በፊትም ባርብራ ወዲያውኑ ሽጉጡን ታነሳበታለች። ነገር ግን ሌላ ምርጫ ስላልነበራት ነገሮቹን በሙሉ በራሷ ለማስተካከል ደግሞ ትወስናለች። ቦታውንም እንደምንም ለማጽዳት ከሞከረች በኋላም ቆስሎ የነበረውን ሰው ከእሷ ጋር ይዛ ለመሄድ ትወስናለች። ሌላኛው የቆሰለው ሰው እዛው እንደወደቀ ሲሆን፣ ነገር ግን መሬት ላይ የነበረውን ሌላኛውን መርፌ ደግሞ አልተመለከተችም ነበር። ጎማዋ መረቅጦት ሲያልፍም ይታማማል። ባርብራም ልክ ወደ ቤቷ እንደደረሰችም ቆስሎ ስለ የነበረውን ሰው ከመኪናዋ ውስጥ አስወጥቷለች። ክሮቿንም በመጠቀምም በደንብ አድርጋም ታስረዋለች። ቀጣይ ምን ማድረግ እንዳለባት እስከምታስበም ድረስም አስራም ታስቀምጠዋለች። ልክ በዛን ሰዓት ላይም እንግል ወደዛ ትደርስና ባርብራም ራሷን በማረጋጋት ወታው ቁልፉን መስፋት ነበረባት። በዚህ ጊዜም በጥንቃቄ ሰፍታላት እንግልም በዛ ትደስታም ከዛ ተጣት ትሄዳለች። ባርብራም በዚህ ጊዜ ራሷን በማረጋጋት ሄልሜት አድርጎ ወደ ነበረው ሰው ጋር ያልጨረሰችውን ነገር ለመጨረስ ትመለሳለች። እሱም በዚህ ጊዜ ላይ የነቃ ሲሆን በቀስታም ቢሆን ነገር ግን ማውራት ጀምሮ ነበረ። እሱና ሌላኛው ሰው ወይም ያኛው ሰው ስሙ ጆሹዋ ሲባል አደንዛዥ እጽ ለመለዋወጥ እየሞከሩ ነበረ። ሄልሜት አድርጎ የነበረውም ሰውዬም ገዢ ነበረ። ጆሹዋ ደግሞ በሌላ በኩል አደንዛዥ እጽ አቅራቢ ነበረ። ቢሆንም ነገሮች የተበላሹት ግን ጆሹዋ ሙሉ ገንዘቡን ይዞ ከዛ መሄድ በፈለገበት ጊዜ ላይ ነበረ። በዚህም ምክንያት ሁለቱ አባሮች ውስጥ ይገቡና በመጨረሻም ተተኳኩሰው ያግጭት ሊፈጠር ችሏል። አሁን ጆሹዋ መሞቱን ተከትሎ የሰው ለባርብራ ቀጣይ የሚመጣው ነገር ምን ያክል አስከፊ እንደሆነ መናገር ይጀምራል። ምክንያቱም የጆሹዋ አባት በጣም ታዋቂና ጫካኛ ደንዛዥ አከፋፋይ ነበረ። ልጁ መሞቱን በተገነዘበበት ሰዓት ላይም ለዚህ ጥፋተኛ ናቸው ብሎ የሚያስባቸውን ሰዎች እስካላገኘ ድረስ መቼም ቢሆን አርፎ እንደማይቀመጥ ይነግራታል። ይህም ማለት ሄልሜት ያደረገው ሰው ብቻ ሳይሆን ተጠያቂው ባርብራም ነች ማለት ነው። ባርብራም ከዚህ መሄድ ትችል ነበረ። ቢሆንም ግን እናቷ የወረሰቻትን ይህንን ተወዳጅ ቤታ መሄድ አልፈለገችም ነበረ። ይልቁኑ እዚሁ ለመቆየትና ቀጣይ የሚመጣባትንም ነገሮች በሙሉ ለመጋፈት ትወስናለች። ለዚህም ልትጠቀም ያሰበችው መርፌ ክሮቿንና በደንብ ማሰብ የሚችለውን ጭንቅላቷን ነበረ። ከዚያም ባርብራ ያ ሰው ከመምጣቱ በፊት ነገሮቿን በሙሉ ማዘጋጀት ትጀምራለች። ጥንቃቄ በተሞላበት መልኩም ወጥመዶቿን ታዘጋጃለች። ባለሄልሜቱን ሰውዬም ካስቀመጠችው በኋላም በኋላ የቅዷ ዋና ተዋናይ እሱን ታደርጓለች። ሁሉም ነገርን በጊዜ ያቀደችው ሲሆን አንድ ክር በሳበችበት ሰዓት ላይም ሁሉም ነገር የሚፈጸም ይሆናል። ሁሉንም አዘጋጅታም ከጨረሰች በኋላ ባርብራ በጠረጴዛው ስር ደግሞ ሄዳ ትደበቃለች። ከዚያም የአደንዛዥ ዕፅ ዋና ከፋፋይ ውስጥ ከሚመጣበት ጊዜ ድረስም በትዕግሥት ነበር የጠበቀችው። በመጨረሻም በሩ ይከፈታል። ያ ሰው መሳሪያውን ይዞ ወደ ውስጥ ይገባል። ነገር ግን ገና በሩን ከፍቶ እንደገባ ነበረ ወጥመድ ውስጥ የገባው ከበሩ ጋር ተያይዞ የነበረውም ክር ታስሮ የነበረውን ባለ ሄልሜቱን ሰውዬ ከወንበሩ ላይ ወደታች እንዲወድቅ ያደርገዋል። ከዚያም በገመዱ ላይ አስቀምጠው የነበረውም ሽጉጥም ወደታች ይወድቃል። ይህም በመጨረሻም የአደንዛዥ ዕፅ አከፋፋዩ ዋና አለቃ እጅ ላይ ይደርሳል። እሱንም ይዞ ወደዛ በተጓዘበት ሰዓት ላይ ዋናውን ወጥመድ ደግሞ ተሰብዋለች ይህም መሳሪያው ላይ የታሰረ ክር ሲሆን ሽጉጡንም ባለሄልሜቱ ሰውዬ ላይ እንደደቀነበት እንዲተኩስ ነበር ያደረገችው። ይህም እንደ ድንገት የተፈጠረ አደጋም እንዲመስል ያደርገዋል። ባርብራ አሁንም በጨለማው ውስጥ ነች። የመጨረሻው ፕላኗም ሳይሳካ እንዳይቀርም ፈርታለች። በመጨረሻም ስትሞከረም አልተሳካላትም። ምክንያቱም በዚህ ጊዜ ሽጉጥ ውስጥ የነበረው ጥይት አልቋል። ወጥመዷ አለመሳካቱንም በተገነዘበችበት ሰዓት ላይም ባርብራ በኋላኛው በር በኩል በመውጣት ሳጥኑን ይዛ መጓዝ ትጀምራለች። ነገር ግን ሰውየው በፍጥነት ተከትሎ ት መጥቶ ነበረ። በዛፎቹ ማካከል ካሳደዳት በኋላ በመጨረሻ ላይ እግሯ ላይ ተኩስባትና እንድትወቅ ያደርጋታል። ነገር ግን ባርብራ ተስፋ ባለ መቁረጥ አሁንም ሳጥኑን ይዛ እየተንፏቀችን ቢሆን ለማምለጥ ሞክራለች። ነገር ግን ሰውየው በተረጋጋ መንፈስ ወደሷ ከቀረባት በኋላ የራሱን ክር ከኪሱ በማውጣት አንገቷንም በክሩ ያንቀዋል። በዚህ መልኩም መንቀሳቀስ እስክታቆም ድረስ ማንቆም ይገላታል። ያንንም ከጨረሰ በኋላም ሳጥኑን ይከፍተዋል። ውስጡም ገንዘብና ከገንዘቡ ስር ደግሞ ፈንጂ ነበረ። ይህም ማለት ገንዘቡ ከላዩ ላይ ከተወሰደ ፈንጂ ይፈነዳል ማለት ነው። ወዲያውኑም ይህንን ከተገነዘበ በኋላም ሳጥኑን ይዘጋውና ይዞት ይሄዳል። ከዚያም ታሪኩ ድጋሚ ወደኋላ ደግሞ ይመልሰናል። ባርብራም የወደቁትን ሞተር ሳይክሎችን ስትመለከት የደነገጠችበት ሰዓት ነበረ። አሁን ደግሞ ሌላ እድል ተሰጥቷታል። የወደቁትንም ነገሮች ከተመለከተች በኋላም እንደ በፊቱ ለማድረግ ወይ ደግሞ ትታ ለመሄድ ታስባለች። ነገር ግን በዚህኛው ዙር ላይ ሌላ ምርጫን ነበር የመረጠችው። ይህም ገንዘቡን ከመውሰድ ይልቅ ባርብራ ትክክለኛውን ነገር ለማድረግና ወደ ፖሊሶች ጋር ለመደወል ትወስናለች። ወዲሆኑም ደውላም ከተፈጠረባቸው አደጋ በኋላ መሬት ላይ ወድቀው የሚገኙትን ሁለት ሰዎችን እንደ ተመለከተች ነበር ያሳወቀችው ከትንሽ ቆይታ በኋላም በዚህች ትንሽዬ ከተማው ውስጥ የነበረችው ብቸኛ ፖሊስ ወደዛ ትመጣለች። እዚያ ደርሳም ሁኔታውን መመርመር ትጀምራለች። ተጠቂዎቹንም ከተመለከተች በኋላም በመጨረሻ እነሱ የሚፋለሙበት ሳጥን በቦታው ላይ እንደሌለ ትገነዘባለች። ባርብራ በሌላ በኩል ሳጥኑን አንስታ የራሷ መኪና ውስጥ በድብቅ ነበር የከተተችው። ቢሆንም ፖሊሷ ገን ከሷ የተሻለ የምርመራ ችሎታ ስለነበራት ወዲያውኑ ሳጥኑን በባርብራ መኪና ውስጥ አገኘዋለች። ከዚያም እንደማስረጃ የሚያንን በመያዝ ሁለቱን ሰዎች እና ባርብራን ይዛ ወደ ፖሊስ ጣቢያ ታመራለች። አሁን ባርብራ በትንሽየው የፖሊስ ጣቢያ ውስጥ ከወንጀለኞቹ ጋር ራሷን ታስራ ነበር ያገኘችው። ፖሊሷ ምን እንደተፈጠረ በመጠየቃቸው ሰዓት ላይ ጆሹዋ ያ ምንም ጥቅም እንደሌለው እና አሁን የሚያስጨንቃቸው ነገር ቢኖር ከዚህ በኋላ ያለው መሆኑንና አባቱ ወደዚህ ከመምጣቱ በፊትም ሁሉም ከዚህ መውጣት እንዳላባቸው ይናገራል። ነገር ግን አሮጊቷ ፖሊስ ግን የሚላትን ነገር የምር አላዳመጠችም ነበረ። ሀሳቧ በሙሉ በቀጣዩ ክፍል ስለሚፈጸመው ነገር ነው። ይህም የኤንግል የጋብጫ ስነስርዓት ነበረ። በዚች ትንሽዬ ከተማ ውስጥም ይቺ ፖሊስ ሌላ ስራም ነበራት። ይህም የአካባቢው ቄስ ነበረች። ጊዜዋም እያለቀባት መሆኑን የተመለከተችው ባርባራ ከዛ ለማምለጥ ማሰብ ትጀምራለች። የካቴናቸውንም ቁልፍ በጠረጴዛው ላይ በተመለከተችው ሰዓት ላይ ወዲያውኑ አዳዲስ ሀሳቦችን ማምጣት ትጀምራለች። ሄልሜት አድርገው የነበረውንም ሰውዬ አብሯት እንዲሰራም ከነገረችው በኋላም እሱ ለቁልፉ ቅርብ ስለነበረ ያግዛት ይስማማል። እሷም ከሳጥኗ ውስጥ የሚገኘውን ትንሽዬ ወረቀት ክርና መርፌውን ለመጠቀም ትወስናለች። ወረቀቱንና መርፌውን በመጠቀምም የዳርት ላውንቸርን ትሰራለች። በሌላ በኩል ለሱ ደግሞ ቁልፉ ጋር እንዲደርስ የጫማውን ክርና ቀበቶን እንዲጠቀምም ተነግረዋለች። በተደጋጋሚ ከሞከረ በኋላም በመጨረሻ ቀበቶን ከቁልፉ አጠገብ ሊያሰራ ችሏል። አሁን የባርብራ ሰዓት ደርሷል። መርፌውንም በአፏ ከያዘች በኋላም በጥንቃቄ ታነጣጥራለች። ከዚያም ትወረውረዋለች። መርፌውም ያረፈው በቁልፉ መሀል አድርጎ ቀበቶ ላይ ነበረ። አሁን የቀረው ስራ የሰውየው ሲሆን፣ ቀበቶን በቀስታ መጎጠት ይኖርበታል በተመሳሳይ ጊዜ በቀጣዩ ክፍል ውስጥ ትገኝ የነበረችው ኤንገል በቀሚሷ ምክንያት እየተሰቃየች ትገኛለች። ቁልፉም ስለተበጠሰባትም በመርፌ ቁልፉ ለማያያዝ እየሞከረች ትገኛለች። ቢሆንም በዚህን መሀል ላይ ግን መርፌ ቁልፉ ጀርባዋን እየወጋትና እያሰቃያት ይገኛል። በዚህም በጣም መበሳጨትም ትጀምራለች። ሁሉም ነገርም የተስተካከለ እንዲሆን ነበር የምትፈልገው። በዚህን መሀል ላይም ባርብራን ታስታውሳታለች። ከዚያም ፖሊሷ ባርብራን ይዛት መምጣቷን ተከትሎ ከቀጣዩ ክፍል እሷን አምጥታት እንድትረዳት ለማድረግ ትወስናለች። ባርብራና ያሳው ቁልፉን ከማንሳታቸውን በፊት ነበር ሙከራ ይደረሰችባቸው በዚህ መልኩም ለማምለጥ የሚሞክሩት ሙከራም ይቆረጥባቸዋል። ባርብራም ካቴናው በሚፈታላት ሰዓት ላይ ከዛ ነፃ ልትወጣ ነበረ መስሏት የነበረው ቢሆንም ወደ ኤንግል ጋር በመውሰድ ግን ቁልፏን እንድትሰፋላት ትነግራታለች። ባርብራም ቁልፉን ሰፍታ ከጨረሰች በኋላ ወደ ክፍሏ ተመልሳ እንድትመጣ ትደረጋለች። በዚህ ጊዜም ሴትዮዋ የታሰሩበትን ካቴና ቁልፍ ያስቀመጠችው በኩት መስቀያዋ ላይ ነበራ። ይህም እዛ ላይ ለመድረስ ከባድ እንዲሆንባቸው ነበር የሚያደርጋቸው የሆነም ተስፋ ማስቆረጠው ባርብራ ግን በድጋሚ ለመሞከር ትወስናለች። ሰውዬውም ቀበቶውን ወደ ቁልፉ ጋር ይወረውራል። በዚህ መልኩም ጥሩ ቦታ ላይ ሊያርፍለት ችሏል አሁን የባርብራ ተራ ሲሆን መርፌዋንና ክሯንም በመጠቀም በጥንቃቄ እያነጣጠረች መሞከር ትጀምራለች። በመጨረሻም በአንደኛው ዙር ላይ ግን ይሳካላታል ባለሄልሜቱም ሰውዬም ቀበቶውን በመጎተት ቁልፉን እጁ ላይ ያስገባ ችሏል። ራሱንም ከፈታ በኋላ ግን አብራው እየሰራች የነበረችውን ባርብራን ይከዳታል። ሳጥኑንም ከራሱ ጋር ከያዘ በኋላ ቁልፉን ማናቸውም እንዳያገኙ በሚል ወደ ሩቅ ቦታ ያወራወራዋል። ቢሆንም ባርብራ ግን እንዲሁ አሁንም ተስፋ የምትቆርጥ አልነበረችም። ወዲያውኑ በማሰብም ከአጠገቧ ይገኝ የነበረውን የሲሲቲቪ ካሜራ ኬብልን ታገኛለች። ገመዱንም ከበጠሰችው በኋላ ከክሯ ጋር ተያይዟለች። ሌላኛው እቅዷም ክሩን በመጠቀም በሲሲቲቪ ካሜራ ገመዱ የኤሌክትሪክ ኃይልን ለማግኘትና እሱንም እንደ መሳሪያ ለመጠቀም ነበረ። ብዙ ነገር ከማድረጓ በፊትም የአደንዛዥ ከፋፋዩ ወደዛ ቦታ ይመጣል። አሮጊቷ ፖሊስም ሽጉጧን ከማውጣቷ በፊትም ወዲያውኑ ይዘውስባታል። ወደ ሌላኛው ክፍል ውስጥ በገባበት ሰዓት ላይ ታስሮ የሚገኘውን ልጁን ያገኘዋል። ልክ ሽጉጡን ወደ ባርብራ በጠቆመበት ሰዓት ላይ አሁንም በሕይወት ትገኝ የነበረችው ፖሊስ በቀስታ መንቀሳቀስ ትጀምራለች። ባርብራም በዓይኗ ታሰያት በነበረው ትንሽዬ ምልክት ይግባቡና ሴትዮዋም የሲቲቪ ካሜራ ገመዶች በኤሌክትሪክ ሶኬት ውስጥ ከተዋለች ያንንም የኤሌክትሪክ ኃይልን በመጠቀም ባርብራ ሰውየውን ታስይዘዋለች። ይህም ከባድ ሁኔታ ውስጥ ቢከተው ነገር ግን ሽጉጡን ከመተኮስ አላገደውም ነበር። ያጥይትም የባርብራ ሆደን በተደጋጋሚ መተዋል ባርብራም በዛ ምክንያት ትወድቃለች። አሮጊቷ ፖሊስ ግን የደረሰባት ጉዳት ትንሽ ስለነበረ ልትነሳ ችላለች። ምክንያቱም የጥይት መከላከያን ከውስጥ አድርጋ ነበር። ባርብራም ከደቂቃዎች በኋላ ትሞታለች። ያ ሰውዬ ራሱን የሳተ ሲሆን ሄልሜት አድርጎ የነበረው ሰው ከቦታው ቀድሟቸው ነበር ያመለጠው። ሌሎቹም ዝም ብሎ ከመፋጠጥ የዘለለ ሌላ የተፈጠረውን ነገር ለመቀየር ማረግ የሚችሉት ነገር አልነበረም። በቀጣይ በድጋሚ ጊዜው ወደ ኋላ ደግሞ ይመልሰናል። ባልብራም ተመሳሳይ ማመንታት ውስጥ የገባችበት ጊዜ ነበረ። ምን ማረግ እንዳለባትም እያሰበችም በቦታው ላይ ትቀራለች። ቢሆንም በተሰጣት ሶስተኛ እድል ግን ሌላ ምርጫን ለመምረት ትወስናለች። ይህም እዚህ ነገር ውስጥ ላለመግባትና ቀጥታው ጉዞን ለመቀጠል ነበረ። ቢሆንም ወደ ቤቷ በምትመለስበት ጊዜ ላይ ግን የድሮ የእናቷን ሱቅ አትኩራ ትመለከተዋለች። በጊዜ ሂደትም የተጎሳቆለ ይመስላል። ይህም ሌላ ሀሳብ ውስጥ እንድትገባ ያደርጋትና ምናልባት በተስፋ መቁረጥ ስሜት ውስጥ ገብታ ሊሆን ይችላል። በድጋሚ ወድቀ ወደሚገኙት ሰዎች ጋር ለመመለስ ትወስናለች። የተመለሰችውም ገንዘቡን ለመውሰድ ነበረ። ቢሆንም ልክዛ እንደደረሰች ግን ያ ሰውዬ በቦታው ላይ ደርሶ ነበር ያገኛል ባርባራም እንደተመለከተችው ያ ሰው ባለ ሄልሜቱ ላይ ይተኩሳል። በዚህም ደንግጣ ስለነበረ መኪናዋን በድጋሚ በማዞር ለመመለስ ትወስናለች። በመጨረሻም መኪናዋን ያቆመቸው አንድ ሬስቶራንት ጋር ስትደርስ ነበረ። ቢሆንም ከደቂቃዎች በኋላ ግን የአደንዛዥ አከፋፋዩ ሰውዬ ወደዛ ቦታ ሊደርስ ችሏል። ልጁ ጆሹዋን የሚዞተም ወደ ሬስቶራንት ውስጥ ይገባል። ባርብራም ይሄ መጨረሻ እንደሆነ በማሰብ ሁሉንም ነገር ደምድማለች። ቢሆንም በሚያስገርማት መልኩ ግን ሰውዬው ምንም አይነት ጉዳት አላደረሰባትም ነበረ። ይልቁኑ በተረጋጋ መንፈስ ሆኖ የመስፋት ችሎታ ስላላት ጉዳት የደረሰበትን ጆሹዋን እንድታገዝለት ጠይቃታል። ከዚያም ወደ መታጠቢያ ቤትም ከወሰደችው በኋላ ባርብራ የጆሹዋን ቁስሎች መስፋት ትጀምራለች። በዚህን መሃል ላይ ጆሹዋ ስለ አባቱ መናገር ይጀምራል። ምን ያክል ጨካኝ ሰው እንደሆነና እሱን ፈርቶም ከሱ ጋር መስራቱን ተከትሎ ህይወቱ በህመም የተሞላ መሆኑን ይናገራል። ለመጀመሪያ ጊዜም ባርብራ የጥፋተኝነት ስሜት ይሰማታል። በቀስታም ቀዩን ክር ለጆሹዋ ትሰጠዋለች። ይህንንም ይዞ እንዲጠብቃትም ነበር የነገረችው። ከዚያም ይዛው ወደ መቀመጫው ካመጣችው በኋላ በቀስታ ያንኑ ክር በአባቱ የሽጉጥ ቦርሳ ውስጥ የሚገኘው ሽጉጥ ላይ ታስረዋለች። ከዚያም ሰማያዊውን ክር ደግሞ በመጠቀም በክፍሉ የተለያዩ ቦታዎች ላይ ታስረዋለች። ይህንንም ያደረገችው እየደነሰች በመምሰል ነበረ። ያንንም በጨረሰችበት ሰዓት ላይ ሰማያዊውን ክር ለጆሹዋ መልሳ ትሰጠዋለች። አሁን ቀዩንና ሰማያዊ ዩንክር በጁ ሊይዝ ችሏል። ባርብራም ጊዜው በደረሰበት ጊዜ ላይ ምድ ማድረግ እንዳለበት ቀድማ ነግረው ነበረ። ሁሉም ነገርን በተስተካከለበት ሰዓት ላይ ማድረግ የሚኖርበት ነገር ገመዱን መጎተት ብቻ ነበረ። ልክ ነገሮች በተባባሱበት ሰዓት ላይ የእንግል ድንገት ወደዛ ቦታ ትመጣለች። የመጣቸውም ስለ ቀሚሷ ጉዳይ ነበረ። ባርብራም የጠፋባትን ቁልፍ ለመጠገን ስትል ወደ ውጭ ይዛ ትወጣለች። በዚህም ጊዜ ላይ ነበረ የአደንዛዥ ዝውውር አለቀው ትክክለኛ ማንነቱን ያሳየው ለልጁ ጆሹዋም ቢላውን ከሰጠው በኋላ ውጥረት ምርጫን ይሰጠዋል። ይህም ባርብራን እንዲገላት ወይም ደግሞ ራሱን እንዲገል ነበረ። ጆሹዋን በፍርሃትና በጥፋተኝነት ስሜት ውስጥ ተሞልቶ ሁለቱንም ላለማድረግ ማመንታት ይጀምራል። ከዚያም በመጨረሻው ሰከንድ ላይ ወደ ባርብራ ከተመለከተ በኋላ እሷ እንደነገረችው ሁለቱንም ክሮች ወደ ራሱ ይጎትታቸዋል። የክሮቹ ውጥረትም ከዚህ በፊት በዘረጋችው ወጥመድ በኩል እንዲሰራላት ያደርጋል። ከአባቱ የሽጉጥ ቦርሳ ውስጥም ሽጉጡን በመጎተት ሽጉጡ ተነስቶ በሷ አቅጣጫ አባቱ ላይ እንዲተኮስበት ነበር ያደረገው። ሰውየው ምን እንደተፈጠረ እንኳን ገና ጭንቅላቱ ፕሮሰስ ሳያደርገው እዛው በተቀመጠበት ይሞታል። በባርብራም ተቀምጦ የነበረው ይሄ ፕላንም በዛን ሰዓት ላይ ሊሰራ ችሏል። ነገር ግን ቀጣይ የሚሆነው ነገር ደግሞ ባርብራ ራሱ ማን እንደሆነች የሚያሳይ ነበር። በመኪና ውስጥ ይገኘ የነበረውንም ገንዘብ ከወሰደችው በኋላ ከዛ አካባቢ ትሄዳለች። ጆሹዋንም በድንጋጤና በተሰበረ ልብም ትታው ነበር ሄደችው። ጆሹዋ ምንም እንኳን ጉዳት ደርሶበት የነበረ ቢሆንም ነገር ግን ያንን ተቋቁሞ እሷን ለመከተል ይወስናል። ቢሆንም አሁን በነበረው አቅሙ ግን ባርብራንም ያገኛት አልነበረም። ባርብራም ሽልማቷን ይዛ ወደ ቤቷ መጓዝ ትጀምራለች። ባርባራም ወደ ቤቷ ከደረሰች በኋላም ሳጥኑን ትከፍተዋለች። ገንዘቡንም ተመልክታ መቁጠር ትጀምራለች። ነገር ግን በመጨረሻ ላይ ከስር የነበረውን ፈንጂ ትመለከተውና በመጨረሻም ይፈነዳል። ከዚህ በፊት ሌሎቹን ሲገል የነበረው ፈንጂ አሁን እሷ ላይ ከባድ ጉዳት ያደርስባታል። ባርባራ ከዛ ለመውጣት ብትሞክርም ነገር ግን በመጨረሻ ትሞታለች። በዚህም ጊዜ ድጋሚ ጊዜ ወደኋላ ኋላ ደግሞ ይመልሰናል ነገር ግን በዚህ ጊዜ ላይ ወንጀል በተሰራበት ቦታ በጫካው ውስጥ ወይም መንገዱ ላይ አልነበረም የተነሳቸው አሁን የተመለሰችው ባርብራ ለኤንግል ቁልፉን እየሰፋችላት በነበረችበት ጊዜ ላይ ያኔ ቁልፉ ሲወድቅባት የነበረው ጊዜ ላይ ነበረ። በዚህም ጊዜ ላይ እንደ በፊቱ ዝቅ በማለት ምንም እንኳን ሴትዮዋ እየተናገረቻት ቢሆንም ነገር ግን ቁልፉን በቀዳዳው ላለመጣልና ለማንሳት ትወስናለች። ይሄ ስራዋም ሁሉንም ነገር ሊቀይረው ችሏል። በዚህ ምክንያት ሌላ ቁልፍ ፍለጋ ወደ ቤቷ መመለስ አይኖርባትም። እነዛ ሁለት ወንጀለኞችንም በመንገዷ ላይ አትመለከታቸውም ማለት ነው። ጆርሽዋንም አታገኘው ሊፈጠርባት ይችል የነበረውንም ነገር መጥፎ ነገሮች በሙሉ አያገኟትም ነበር በቀጣይም ወደ ቤቷ በምትመለስበት ጊዜ ላይ በመንገዷ ላይ ያን እንዳነዛዥ ውስጥ አከፋፋይ ትመለከተዋለች። ቢሆንም በዚህ ጊዜ ግን አቅጣጫ ሊጠይቃት ነበር እየሞከረ የነበረው ባርብራ ምንም እንኳን በፍርሃት ውስጥ ብትሆንም ነገር ግን መንገዱን ተጠቆመዋለች። ቢሆንም ሰውየው ግን እንደጠበቀ ሽጉጥ ሳይሆን የሳበው ገንዘብ ነበረ። መንገዱንም ስለጠቆመችውም ያንን ገንዘብ እንደ ሽልማት ይሰጣታል። በዚህ መልኩም ይለያያሉ። ቁልፉም በማንሳቱ የተነሳው ታሪክም ወደዚህ ነገር በሙሉ ሊያደርሳት ችሏል። ትንሽ ውሳኔ ምን ያክል ለትላልቅ ነገሮች ምክንያት ሊሆን እንደሚችልም የሚያሳይ ነገር ነው ወደ ህይወት ወይም ደግሞ ወደ ሞት ሊወስደን የሚችል አቅጣጫም ሊሆን ይችላል። ፊልሙ ይህን ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።